የመዲናችን ሌላኛው ገጸ በረከት ቦሌ ቡልቡላ ፓርክ ውስጥ ያለ ነው። እዛ ደግሞ ምን አለ የሚለው በጋራ ቅኝት እናደርጋለን። ስለዚህ እንግባ ና፣ በጋራ እንደመም። ተመልካቾቻችን አብራችሁን ቆዩ ፋና ቀለማት ላይ ትገኛላችሁ። ያለ ነው ደግሞ ቡልቡላ ፓርክ ውስጥ ነው። ላባችንን ጠፍ አድርገን የሚባለው ለካ ለስራ ብቻ አይደለም፣ ስፖርትም እንደዚህ ሊያደርግ ይችላል። እኔ አሁን ትንሽ ሞቆኛል እየተንቀሳቀስኩ ስለነበረ በተለየ መንገድ እዚህ ፓርክ ውስጥ እንግዲህ የስፖርት ማዘወተሪያ ስፍራዎች ይገኛሉ። በብዙ አማራጭ የሚገኙ ናቸው። ብዙዎች የሚያዘወትሩት እግር ኳስ አንደኛው ሜዳ ነው እዚህ ከሚገኙ ሜዳዎች መካከል ተጠቃሽ ናቸው። ከዛ ባሻገር የእጅ ኳስ ደግሞ መጫወቻ ስፍራ እኔና ቤል ስንሞክር እንደነበረው እንደተመለከታችሁት እሱም አለ። እንደው ባስኬት ደግሞ ምርጫዬ ነው ወይም ቅርጫት ኳስ ይጫወታሉ ለሚሉም እንዲሁ የቅርጫት ኳስ መጫወቻ ሜዳዎች እዚህ ግቢ ውስጥ ይገኛሉ። በተለየ መንገድ ደግሞ የሜዳ ቴኒስም ሜዳዎች ይገኛሉ። እነዚህ እንግዲህ ወጣቶች በብዛት እየመጡ የረፍት ቀናቸው ላይ አሊያን በመረጡት ጊዜ ጊዜያቸው እንዲያሳልፉ ተዝናንተው እንዲሄዱ የሚያስችል ቦታ ነው። ታዲያ እነዚህ ሜዳዎች ብቻቸውን ቁጭ ብለው ብቻ አይደለም። በጣም ደስ የሚል አረንጓዴ ስፍራ በውስጡ አካቶ አየር እየተቀበላችሁ ጨዋታችሁን ቀጥላችሁ ትሄዳላችሁ ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጥሎ እኔና አቤል እግር ኳሱን እንሞክራለን። ሜዳው ላይ ካልተገኘን አይቀር አብረን እንመልከት። በርካቶች አሁን በዚህ ወቅት ጾም ካለፈ በኋላ በጣም በብዙ ድግስ ላይ ናቸው። ድግሳቸውን ደግሞ ለማከናወን የተለያየ ቦታ ምርጫቸው አድርገው ሊያስቡም ሊንቀሳቀሱ ይችላሉ። እዚህ እየተንቀሳቀስን ስንመለከት አንደኛው ተዘጋጅቶ የምናገኘው የሰርግ ቦታ ነው። እዚህ እንግዲህ ከጀርባዬ መድረክ ይገኛል። እናንተ በመረጣችሁት መንገድ መድረኩን አስውባችሁ ዲኮር አስደርጋችሁ መጠቀም የምትችሉበት ሰርጋችሁ የምትደግሱበት በግራና ቀኝ ደግሞ በርካታ እንግዶችን መያዝ የሚችል እንደመሆኑ ለእሱ ደግሞ የሚሆን ወንበር ተዘጋጅቶ አረፍ ብለው ሰርጋቸው መታደም የሚችሉበት ነው። የውጭ ወይም ኦፕን ኤር በሚባለው ደረጃ ተፈጥሮ መሀል ተገኝታችሁ ሰርጋችሁ እንድትደግሱ ለመጋበዝ እንወዳለን። አእምሮ አልሸገኑ እያልን ፋና ቀለማትን እንቀጥላለን። መልካም ጊዜ

ተመልካቾቻችን የፋና ቀለማት የቡልቡላ ፓርክ ቆይታችን እንደቀጠለ ነው። ቀደም ሲል እንግዲህ እኔና ሀሰን በተለያዩ እዚህ ግቢ ውስጥ በሚገኙ የመዝናኛ ወይም ደግሞ ስፖርታዊ አማራጮች እራሳችንን ስንፈትን ነበረ። ውጤቱን እንግዲህ እኔ አሸንፍ ያለው ነው የሚለው ሀሰንም በኋላ የምንመለከተው ይሆናል። ውጤቱን እዚህ ግቢ ስትመጡ ከእንደነዚህ አይነት ከቤተሰቦቻችሁ ጋር ሆናችሁ የምትዝናኑባቸው የስፖርታዊ አማራጮች በተጨማሪ ደግሞ ቡልቡላ ፓርክ ውስጥ በተለያየ መንገድ የሚነሳው ሁለት አይነት ካፌዎች ይገኛሉ። እነዚህ ካፌዎች ዘመናዊና ባህላዊ ካፌዎች ናቸው። ስለዚህ በእነዚህ ካፌዎች ውስጥ ራሳችሁን በተለያዩ ምግቦች እና የመዝናኛ መንገዶች ራሳችሁ ማዝናናት ትችላላችሁ። አጠቃላይ የቡልቡላ ፓርክ አጠቃላይ ስፋት 21 ሄክታር እንደሆነ ሰምተናል። ከዛ ባለፈ ደግሞ ከፓርኩ በተለይ የሚነሳው ደግሞ ከፓርኩ ፊት ለፊት በጣም የተዋበ የሚያምር መንገድ አለ። ይሄ መንገድ 14 ኪሎ ሜትር አጠቃላይ ይሸፍናል። የመንገድ ማካፈያ ነው። ስለዚህ ለዚህ አካባቢ ሌላኛው ተጨማሪ ውበት ሆኗል። ግቢ ውስጥ ከሰው ሰራሽ አማራጮች በተጨማሪም ግቢው በተለዩ የተፈጥሮ ሁኔታዎች የታደለ ነው። ስለዚህ ከቤተሰቦቻችሁ ጋር መታችሁ በመደበኛ ቀንም እንዲሁም ደግሞ በረፍት ቀናችሁ በእነዚህ አማራጮች ልትዝናኑ ትችላላችሁ። ከእንጦጦ የጀመረው የፓርኮችን የማልማት ስራ እንግዲህ ቡልቡላ ፓርክ ላይ ደርሷል። ስለዚህ ቡልቡላ ፓርክ ነውና ተዝናኑ ለማለት እንወዳለን። እኔና ሀሰን ጨዋታችን እንቀጥላለን ነግርሽ፣ ወዳጅሽ ነው ወደ አንቺ ይሮጣል። ጆሮሽ አክባሪሽ ነው ቃልሽን ያደምጣል። ልብሽ ለስሜትሽ ጠብ እስኪል ይቀልጣል። አንቺ ሚያንቺ አፍቃሪ የኔም ቅናት አይጣል። ቅሪብኝ ያው ሞት ነው ሌላ ምን ይመጣል። ቅሪብኝ ያው ሞት ነው ሌላ ምን ይመጣል ይላል። አስታውሽው እንደሆነ ሙሉን አላቅም። የበለው ገበየው ያገጭ ጢሞች ከሚል መጽሐፍ ላይ የተወሰደ ነው። ይህን ለምን አልክ ካላችሁኝ ደግሞ ከጀርባዬ የቲያትር ማሳያ አንፊ ቲያትር ይገኛል። እዚህ እንዲህ በጣም አምሮበት ደግሞ ተሰይሟል። እንግዲህ እዚህ ስትመጡ በተፈጥሮ ከመደመን ባሻገር ደግሞ አስገራሚ የጥበብ ስራዎችን እየተመለከታችሁ እንድትደነቁ የተዘጋጀ ቦታ ነው። ቲያትረኞች፣ የታላችሁ ስራዎቻችሁን በተሻለ መንገድ እነዚያት ቦታዎች ላይ ማቅረብ ስትፈልጉ እዚሁ ቦሌ ቡልቡላ ደግሞ ሌላኛው አማራጭ ከጀርባ የሚገኘው አምፊቲያትር ነው። በተለየ መንገድ በርካታ ሰዎችን ማስተናገድ የሚችል ትርኢት ማሳያም ቦታ ተካቶበት እዚሁ ተዘጋጅቶ ይገኛል። ስለዚህ እዚህ ስንገኝ እንግዲህ በጥበብም የምንገረምበት ቦታ ሆኖ እናገኘዋለን። ኑ ተመልከቱ፣ ተገረሙበት ለማለትም እንወዳለን። ተፈጥሮን መስራት ከሚችሉ እንዲሁም ደግሞ ማሰብ መፍጠር ማስዋብን ከሚችሉ የሰው ልጆች እውቀትና አይምሮ ጋር ተዳምሮ ይሄ ድንቅ ቦታ በገጸ በረከትነት ተሰጥቶናል ቡልቡላ ፓርክ በጣም ስለዚህ ፓርክ አስገራሚውን ነገር ልንገራችሁ ይህንን ቀደም ሲል ያስመለከትናችሁን ጨምሮ አጠቃላይ ግቢውን ለማስዋብ የፈጀው ጊዜ ከሶስት ወር እስከ አራት ወር ብቻ ነው በከተማችን በሚሰሩ በኮሪደር ልማቱም እንዲሁም ደግሞ በፓርኮች በሚሰሩ የተለያዩ የመዝናኛ አማራጮች ውስጥ በተለየ መንገድ እየተመለከትን እየታዘብን ያለ ነው። እንግዲህ ከዚህ በፊት በመዲናችን አዲስ አበባ እንደ ችግር ሲነሳ የነበረው የልጆች ወይም ደግሞ የታዳጊዎች የመዝናኛ ስፍራ እጦት ወይም ደግሞ አለመኖር ነበረ። አሁን ግን በምናገኛቸው ፓርኮቻችንና እንዲሁም ደግሞ በኮሪደር ልማቱ ታዳጊዎችን፣ ልጆችን፣ ወጣቶችን ታሳቢ ያደረጉ ቦታዎች ወይም ደግሞ የመዝናኛና የመጫወቻ ቦታዎች በስፋት እየተሰሩ ይገኛሉ። እንግዲህ ከተሜነት ከተፈጥሮ ጋር ሲተሳሰር በጣም ደስ የሚል ነገር አለው። ቦሌም እንደ ክፍለ ከተማ ከያዛቸው ቦታዎች መካከል ቡልቡላ ፓርክ አንደኛው ነው። ስለዚህ ቦሌ የሚታወቀው ስሙ ያማረው ከተሜነቱ አለ። ፓርኩ ደግሞ ተፈጥሮ ተጨምሮበት በጣም አምሮበታል። እናንተ እንግዲህ ስትመጡ በጣም በርካታ ቅኝቶች ልታደርጉ ትችላላችሁ። በጣም በርካታ የእግረኛ መንገዶችን ተመልክተን ነበረ፣ ደስ የሚል ጊዜ አሳልፈናል። በተለይ ደግሞ አየሩ ቀዝቀዝ ሲል ወክ ማድረግ ደስ የሚል ቦታ ነው። የቡልቡላ ፓርክ መገለጫዎች ወይም ደግሞ ገጸ በረከቶች እንደዚህ በቃል ብቻ ተነግረው የሚገለጹ አይደሉም፣ ወይም ደግሞ በካሜራ ብቻ አሳይተናቸው አይደለ። ስለዚህ እዚህ መታችሁ እናንተ ዋይናችሁ ተመልክታችሁ ተፈጥኖ ና እርንቃችሁ ድንቅ የእረፍት ጊዜንና የመዝናኛ ጊዜ ማሳለፍ ትችላላችሁ። ሌላኛው የዚህ ፓርክ አንዱ መገለጫ ደግሞ በቤተሰብም በጓደኛም እንዲሁም ደግሞ ከወዳጅ ዘመዶች ጋር ሆናችሁ የምሽቱን ድባብ ተጠቅማችሁ እሳት አያይዛችሁ ቆንጆ የቤተሰብ ጊዜ ማሳለፍ ትችላላችሁ። ፋና ቀለማት በጥቂቱ ቡልቡላ ፓርክን እንደዚህ ያስመለከታችሁ፣ እኛ ግን ቅኝታችን እነዚህ ጋራ መልካም ጊዜ ይሁንላችሁ።